አሁን ከሙታን መካከል ለምን ትፈልጋላችሁ? በዚህ የለም፣ ተነሥቷል። በገሊላ ሳለ የሰው ልጅ አልፎ በኀጢአተኞች ዘንድ ይሰጣል ይሰቀላልም፣ በሦስተኛውም ቀን ከሞት ይነሳል ብሎ የነገራችሁን አስታውሱ። ሰላም ጤና ይስጥልን። የተከበራችሁ የጉባሬጅ ቤተሰቦች እንኳን ለብርሃነ ትንሣኤው ወይም ለታላቁ የትንሣኤ በዓል በሰላም አደረሳችሁ እያልን የጠቅላይ ሚኒስትር ዶክተር አብይ አህመድን የጠቅላይ ሚኒስትሩን መልእክት ከዚህ እንደሚከተለው እናቀርባለን። ጠቅላይ ሚኒስትር ዶክተር አብይ ለኢየሱስ ክርስቶስ የትንሣኤ በዓል እንኳን አደረሳችሁ ብለዋል። ትንሣኤ የመሥዋዕትነት፣ የጽናትና የተስፋ በዓል ነው። የበደለው ዓለም ነው፣ የተሰዋው ግን ክርስቶስ ነው። ያጠፋው የሰው ልጅ ነው፣ የካሰው ግን ክርስቶስ ነው። ባለዕዳው ሰው ነው፣ ከፋዩ ግን ክርስቶስ ነው። የክርስቶስ ሞት አንድም ለማዳን ነው፣ አንድም ለትምህርት ነው። ስለ ብዙዎች ሲባል መሥዋዕትነት ካልተከፈለ ብዙዎችን ማዳን አይቻልም። ሀገርን፣ ሕዝብን፣ ወገንን ማዳን ከተፈለገ መሥዋዕትነት መክፈል ይገባል። ቃለ ክርስቶስ በቃሉ ብቻ አልተናገረም፣ በመስቀል ላይ ውሎ ፍቅሩን በተግባር ገለጠው እንጂ ራሱ አስታራቂ፣ ራሱ ታራቂ፣ ራሱም መስዋዕት ሆነ። ዛሬ ኢትዮጵያን የሚወዱ ሁሉ መስዋዕት ለመሆን የተዘጋጀ መሆን አለባቸው። በሌሎች መስዋዕትነት መጓዝ የኦሪት ሰዎችም አድርገውታል። ሺህ በጎችንና ሺህ ፍየሎችን ሰውተውም ነበር አልሆንም። እንጂ ሀገርን ማዳን የሚቻለው ሌሎችን በመሰዋት አይደለም ራስን በመሰዋት እንጂ የራስን ጉልበት፣ ጊዜና ዕውቀት በመሰዋት እንጂ የራስን ክብርና ኢጎ በመሰዋት እንጂ። ሀገርን ለማዳን ወደ ትህትና፣ ወደ እርቅና ወደ ምክክር መስቀል አውርዶ ራስን መሰዋት ያስፈልጋል። መስቀል መከራ ነው። መስቀል ስድብ ነው። መስቀል ግርፋት ነው። መስቀል ውድደት ነው። ራሳችንን ለሰላምና ለእርቅ መንገድ ስናዘጋጅ ከብዙዎች ዘንድ ስድብ፣ እርግማን፣ መከራ ይጠብቀናል። የሚያዋጣን ግን ከሊቶስጥራ እስከ ቀራንዮ የኢትዮጵያን መስቀል መሸከም ነው። ለኢትዮጵያ ትንሣኤ ስንል መስቀሏን መሸከም ትንሣኤ ከጽናት በኋላ የሚገኝ ድል ነው። ከፊቱ የጅምላ ፍርድ አለው። ከፊቱ ውግዘት አለው። ከፊቱ ግርፋት አለው። ከፊቱ መራቆት አለው። ከፊቱ መከዳት አለው። ከፊቱ የፀሐይ መጨለም፣ የጨረቃ ደም መልበስ፣ የከዋክብትም መርገፍ አለው። በዚህ ሁሉ ግን በሸላቶቹ ፊት ዝም እንደሚል በግ ክርስቶስ በጽናት ቆመ። ስለ ዓላማ ሲባል መከራን ታገሰ። ስለ ሰው ልጅ ሲባል ሁሉን እየቻለ በጽናት ተጓዘ። ሀገር ጽናት ትፈልጋለች። በመከራዎችና በውግዘቶች ፊት በጽናት መቆም፣ በስድብና በንቀት ፊት በጽናት መቆም፣ እንደ ፀሐይ የሚታዩት ልሂቃን ሲጠፉ እንደ ከዋክብት የሚታዩት ክቡራን ሲረግፉ በጽናት መቆም፣ አብረው የነበሩ ፈርተውና ተሽጠው ሲከዱ በጽናት መቆም ሀገር ትፈልጋለች። በሚጸኑት ዘንድ የኢትዮጵያ ትንሣኤ እጅግ ቅርብ ብቻ አይደለም፣ የሚታይም ነው። ትንሣኤ ተስፋ ነው። ፈተናው እንደሚያልፍ ተስፋ ይሰጣል። አርብን ላየ እሁድ የሚመጣ አይመስልም ነበር። የመቃብሩን ድንጋይ ላየ የሚነሳ አይመስልም ነበር። ማህተሙን ላየ የሚፈታም አይመስልም ነበር። ጨለማውን ላየ ብርሃን ሩቅ ይመስል ነበር። ሁሉም ግን ተገለበጡ ተገለበጠ። ታሪክን የታሪኩ ጌታ ለወጠው። ተስፋችን በደጅ ነው። አርብ ላይ እሁድን እናየዋለን፣ ከሞት ባሻገር ሕይወትን። ከመቃብር አልፈንም ትንሣኤን የምንመለከት ነን። የሚጨበጥ ህልም፣ የጠራ ምናብ አለን። ስለዚህም ወጀብና አውሎ ነፋስ አያስደንቀንም። ዛሬ ለነገ፣ ሞት ለትንሣኤ ቦታ እንደሚለቁ የምናውቅም የምናምንም ነን። ለኢትዮጵያ ትንሣኤ የሚተጉ ብዙዎች ናቸው። የህማማቱ ጊዜ እያለፈ ነው። አሁን አርብ ወደ ማታ ላይ ነን። ከጸጥታው ቀን በኋላ የኢትዮጵያ ትንሣኤ ይመጣል። ከሄዱት ብዙዎች ይመለሳሉ፣ ከተሳሳቱት ብዙዎች ያስተውላሉ። አርብ ዕለት በከንቱ የጮሁት ብዙዎች ያፍራሉ፣ ፈራጆች ይጸጸታሉ፣ ተገዳዳሪዎች ይበታተላሉ፣ የመቃብር ጠባቂዎች ይደነግጣሉ። ኢትዮጵያ ግን አይቀሬ በሆነው ትንሣኤዋ ትነሳለች። ትንሣኤው ከእስራኤል ለዓለም እንደተገለጠው ሁሉ ኢትዮጵያም ለዓለም ትገለጣለች። የትንሣኤ በዓል የሚያስተምረንም ይህንኑ ነው። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ሚያዚያ 11 ቀን 2017 ዓ ም ጠቅላይ ሚኒስትር ዶክተር አብይ ወደ ሌላው መልእክት ስናልፍ ፕሬዚዳንት ታዬ አጽቀ ሥላሴን እናገኛለን። ፕሬዚዳንት ታዬ አጽቀ ሥላሴ ለትንሣኤ በዓል የእንኳን አደረሳችሁ መልእክት አስተላልፏል። ፕሬዚዳንት ታዬ አጽቀ ሥላሴ ለትንሣኤ በዓል እንኳን አደረሳችሁ መልእክት ሲያስተላልፉ ፕሬዚዳንቱ በማኅበራዊ ትስር ገጻችሁ ባስተላልፉ መልእክት እንኳን ለክርስቶስ ትንሣኤ በዓል በሰላም አደረሳችሁ። ይህ ቅዱስ የበዓለ ትንሣኤ ዕለት የደስታ የፍሳና የመልካምነት ቀን ነው። በዓሉን በፍቅር በሰላምና በመተሳሰብ እናከብር ዘንድ መልካም ምኞቴ ነው ሲሉ ፕሬዚዳንቱ መልእክታቸውን አስተላልፏል። ሌላው መልእክት ወደ አማራ ክልል ይወስደናል። የርዕሰ መስተዳደር አረጋ ከበደ የእንኳን አደረሳችሁ መልእክት ነው ትንሣኤ ክርስቶስ ሞትን ድል ነስቶ መቃብርን አጥፍቶ የተነሳበት በዓል ነው። ጠላት ተደምስሶ የሰው ልጆች ሁሉ ድል የታወጀበት ከባርነት ወደ ነፃነት ከጉስቁልና ወደ አዲስ ህይወትና ተስፋ እንዲሁም ወደ ፍጹም ደስታና ሰላም የተሸጋገርንበት ዕለትም ነው። ትንሳኤ ከትንሣኤው ፈተናን በጽናት መሻገር፣ ጨለማን ወደ ብርሃን መቀየር እንደሚቻል እንረዳለን። በትዕግሥትና በትሕትና ማለፍን እንማራለን። ዛሬ ያጋጠሙን ችግሮችም ለትውልድ የማይሻገሩ፣ የማይታለፉና የሚፈቱ ናቸው። ፈተናዎችን ወደ እድል ለመቀየር የሕዝባችንን ሰላም ማጽናትና ልማታችንን ማፋጠን አለብን። ከግጭት ያተረፉ ከጥፋት የበለጸገ ሀገር ሆነ ህዝብ የለም። እንደ ህዝብ በህብርና በትብብር እንደ ሀገር በአንድነት መቆም ያስፈልጋል። ዛሬ በእርስ በእርስ ግጭት የምናባክነው ጊዜ በትውልድ ቅብብሎች ሂደት ውስጥ ከወርቅና ከአልማዝ በላይ ከፍ ያለ ዋጋ እንዳለው ጠንቅቆ መረዳትም ይገባል። ሰላምና ልማት የሁለንተናዊ ብልጽግናችን መዳረሻዎች ናቸው። የህዝባችን መሠረታዊ ፍላጎትም የሚያረጋግጠው በልማት ነው። ልማት ደግሞ የሰላም ውጤት ነው። የሁሉም ስኬቶቻችን መሰረት የሆነውን ሰላማችን ለማረጋገጥ በጋራ መቆም፣ በቅንጅትና በትብብር መስራት ይኖርብናል። እኛ ኢትዮጵያውያን የካበተ የመረዳት የመደጋገፍና የመተባበር ባህልና እሴት ባለቤቶች ነን። ለተቸገሩ ማካፈል፣ ጧሪ ለሌላቸውም መርዳትና ማዕድ ማጋራት ትናንትም ሆነ ዛሬ ሁነኛ የአብሮነታችን መገለጫ ነው። ስለሆነም በዓሉን ስናከብር ባህላችን እና ሃይማኖታዊ እሴቶቻችን በሚፈቅዱ መሠረት የተቸገሩ ወገኖችን በማሰብ በአብሮነትና በመተባበር እንድናሳልፍ በዓሉም የሰላም፣ የጤና፣ የደስታና የፍቅር እንዲሆንልን እመኛለሁ ሲሉ አቶ አረጋ ከበደ መልእክታቸውን አስተላልፈዋል። ወደ ሌላኛው መልእክት ስናልፍ የምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ የትንሣኤ በዓል የእንኳን አደረሳችሁ መልእክት እናገኛለን። እንኳን ለትንሣኤ በዓል አደረሳችሁ። ትንሣኤ የማሸነፍ በዓል ነው። ራሳችን እስካልተሸነፍን ድረስ ማንም ሊያሸንፈን እንደማይችል እንማርበታለን። ሮማውያንና አይሁድ በክርስቶስ ላይ የሚችሉትን ሁሉ አድርገው ነበር። ፈርደውበታል፣ ገርፈውታል፣ ጎትተውታል፣ ሰቅለውታል፣ ገድለውታል። በመጨረሻም በመቃብር ቀብረው መቃብሩን አትመውታል። እነዚህ ሁሉ ነገሮች ኢየሱስ ክርስቶስን በመቃብር አስረው ከትንሣኤው አላስቀሩትም። በትንሣኤ ሌሊት ሞት ታሪክ መቃብርም ተረት ሆነ። ያ ሁሉ ግርግርና ጩኸት ከንቱ ሆነ። ከሞት አጠገብ ሕይወት፣ ከመቃብር አጠገብ ትንሣኤ ተገለጠ። እውነትን ማን ሊያሸንፋት ይችላል? ፀሐይንስ ማን ሊሸፍናት ይችላል? አውሎና ወጀቡ የሚያሸንፋት ለመሸነፍ የተዘጋጀው ነው። ጩኸትና ግርግር የሚያስደነብሩት ለመደንበር የተዘጋጀው ነው። ወሬና ሐሜት የሚያስደነግጡት ለመደንገጥ የተዘጋጀውን ነው። ለማሸነፍ የወሰኑትን ማንም ምንም አያደርጋቸውም። የረቡን አድማ፣ የሐሙስን ሴራ፣ የአርብን ጠዋት የጲላጦስ ፍርድ፣ የአርብ እኩለ ቀንን ጨለማ፣ የቅዳም ስዑርን የከበደ ጸጥታ ላየ ሁሉም ነገር ያለቀና እየተቆረጠ ይመስል ነበር። ቅዳሜ እኩለ ሌሊት ግን ከሁሉም ሁሉም ነገር ተገለበጠ። ታሪክ ተለወጠ። እውነት ተገለጠ። ሐሰት ደነገጠ። ጠላት ተናወጠ። የኢትዮጵያ ትንሣኤ በኢትዮጵያ ማንሰራራት ተጀምሯል። ጩኸቱ ያለፈም ነው። ጨለማው እየነጋ ነው። ሴራው እየተበጣጠሰ ነው። ሁሉንም ወደ ኋላዋ እየተወችው ነው። የኢትዮጵያ ጸጋ ለዓለም እየተገለጠ ነው። በጲላጦስ አደባባይ በኢትዮጵያ ላይ ሲጮኹ የነበሩ ሁሉ እጃቸውን ባፋቸው ይጭናሉ። ዓይናቸው እያየ ኢትዮጵያ ስትነሳ ያሉ የወጉን ያዩታል። እንዲል በድጋሜ መልካም ባል ይሁንልን ብሏል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ